ታማኝ አገልጋይ ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስያሜ የአብይ ጾም ስድስተኛው እሁድ ወይም ሳምንት ገብርሄር ይባላል። ስያሜውን የሰጠውም ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ከአምስቱ መጻሕፍት አንዱ በሆነው ጾመ ድጓ የአብይ ጾም ሳምንታት ስያሜዎች ከስርዓተ ማሕሌቱ አዘጋጅቷል። ስለዚህ በስድስተኛው የአብይ ጾም ሳምንት ከዋዜማው ቅዳሜ ጀምሮ በቤተ ክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠውም ትምህርት ገብርሄርን ወይንም ታማኝ አገልጋይን የሚያወሳ ነው። ለዚህም ምሳሌ እንዲሆነን በማቴዎስ ወንጌል ላይ የተጻፈውን ታሪክ እናነሳለን። እግዚአብሔር የታለ አንድ ባለጸጋ ሰው ባሪያዎችን ጠርቶ ለአንዱ አምስት መክሊት ሰጠው። ሁለት መክሊት የሰጠውም አለ አንድ መክሊትም የሰጠው አለ። ከዚህ በኋላ ወደ ሩቅ አገር ሄደ። አምስት መክሊት የተቀበለውም ወጥቶ ወርዶ ሌላ አምስት አትርፎ አስር አደረገ። ሁለት የተቀበለውም አትርፎ አራት አደረገ። አንድ የተቀበለው ግን ሄዶ መሬቱን ቆፍሮ በሻሽ ጠቅልሎ የጌታውን መክሊት ቀበራት። ከብዙ ጊዜ በኋላ ጌታው መጥቶ ተቆጣጠራቸው አምስት መክሊት የተቀበለው ቀርቦ ጌታዬ አምስት መክሊት ሰጠኝ ነበር እነሆ አምስት አተረፍኳለው አንተ ታማኝ ባሪያ በጥቂቱ ታምነሃል በብዙ እሾምሃለሁ ወደ ጌታህ ደስታ ግባ አለው ጌታዬ ሁለት መክሊት ሰጠኝ ነበር እነሆ ወጥቼ ወርጄ ሌላ ሁለት አትርፌ አራት አድርጌ ያለሁ አንተ ታማኝ በጎ አገልጋይ በጥቂቱ ታምነሃል በብዙ እሾምሃለሁ ወደ ጌታህ ደስታ ግባ አለው። አንድ መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንህ ስላወቅሁ መሬቱን ቆፍሬ ቀበርኋት እነኋት መክሊትህ፣ አለው። አንተ ሰነፍ ባሪያ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር። የዚህን መክሊት ውሰዱና አስር መክሊት ላለው ስጡት። ላለው ይሰጡታል ይጨምሩለታል፣ ለሌለው ግን ያለውን ይቀሙታል። ይህን ሰነፍ ባሪያ እጅ እግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበትም ጨምሩት አለ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 25። ባለ ጸጋ የተባለው ጌታ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታቸው ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለው የአገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉና ሰነፎች ደግሞ ጥርስ ማፋጨት፣ ስቃይ፣ ጽኑ ጨለማ ባለበት ሲሆን መግባታቸውን የሚያሳይ ነው። ከላይ ያነሳነው የቅዱስ ወንጌል ቃል ታማኝ አገልጋይ ማን ነው? ይህ እያንዳንዱ ባሪያ እግዚአብሔር የተፈጠረ የሰው ልጅ ጥያቄ ነው። የዚህን አምላካዊ ጥያቄ መልስ መስጠት ከሰው ልጆች ይጠበቃል። ታማኝ አገልጋይ ማን ነው? ድንገት ታሳየዋለ አንደኛ፣ ታማኝ አገልጋይ ነቢዩ ሙሴ። ሙሴ ታማኝ አገልጋይ እንደነበር ቅዱሳት መጽሐፍት ይመሰክራሉ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራይ እገለጥለታለሁ ወይም በህልም አናግረዋለሁ። ባሪያ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 6 ይህ የፍጡር ምስክርነት ሳይሆን በፈጣሪው የተሰጠ ምስክርነት ነው። በውኑ በዘመናችን እንኳን ፈጣሪ ፍጡራን ታማኝነቱን የሚመሰክሩለት አገልጋይ ይኖር ይሆን? የሙሴን ታማኝ አገልጋይነት በረሃ ስደት፣ መከራና ቁጣ ያልበገረው አርባ ዓመት ስለ ወንድሞቹ በመሰደድ አርባ ዓመት ደግሞ የተሰደደላቸው ወንድሞቹን በመምራት ባህር በመክፈል ጠላት በመግደል መና በማውረድ ደመና በመጋረድ ውሃ ካለ ታፍልቆ በማጠጣት መከራውን ከወገኖቹ ጋር በመቀበል የቀኑን ሐሩር የሌሊቱን ቁር ወይንም ብርድ ታግሶ በታማኝነት አገልግሏል። ታማኝነቱም እስከ ሞት ነበር። ሙሴም ወደ እግዚአብሔር ተመልሶ፣ ወዮ እኚህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅርበላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ፣ ከባለሟልነትህ አውጣኝ ኦሪት ዘጸአት ምዕራፍ 32 ከቁጥር 31። ታማኝ አገልጋይ እኔ ልሞት ሌሎች ይዳኑ የሚል ነው። አሁን የምናየው ግን ፈጽሞ ከዚህ የተለየ ነው። ሰዎች ይሞቱ እኔ ልኑር፣ ሰዎች ጾም ይደሩ እኔ ልብላ፣ ሰዎች ይራቆቱ እኔ ልልበስ፣ ሰዎች ይዘኑ እኔ ልደሰት ነው። ታማኝ አገልጋይ ለሚያገለግላቸው ሰዎች ጥቅም ቅድሚያ የሚሰጥ እንጂ የራሱን ጥቅም የሚያስቀድም አይደለም። ዛሬ በዓለማችን የምንመለከተው ግን ጩኸት ላሞራ መብል ለጅብ ግራ የሚባለውን መሰል ነው በታማኝ አገልጋዮች ድካም የሚሸለሙ ታማኝ አገልጋዮች ከሰሩት ስራ የሚያቀርቡ የሚወደሱ ከጥቅፉ እንጂ ከድካሙ መክፈል የማይሹ እንቅፋት የሚመታው እግርን ነው አክሊል የሚቀዳጀው ግን ራስ ነው ታማኝ አገልጋይ ማለት እንደ ራስ አክሊል ዘውድ የሚጸፋ ብቻ ሳይሆን እንደ እግር እንቅፋቱን እሾፉን መከራውን ውጣ ውረዱን ድካሙንም የሚቀበል ነው። በጥቅም ጊዜ ለራሱ በአካፋ የሚዝቅ ወይም በጭልፋ የሚጨልፍ አይደለም። ሙሴ ባህር የከፈለው መና ያወረደው ደመና የጋረደው ወይም ውሃ ያፈለቀው ለራሱ አልነበረም ለሚመራቸው ሕዝብ ነበር እንጂ። ታማኝ አገልጋይ ያሰኘውም ይሄው ነው። ወደ ደስታው ገባ፣ ግብርን ተሸለመ። ታማኝ አገልጋይ ነቢዩ ዳዊት ዳዊት ዘመነ መሳፍን ታልፎ ዘመነ ነገሥት ሲተካ እስራኤልን በንጉሥነት እንዲያገለግል እግዚአብሔር ከበግ ጥበቃው ወስዶ ስልጣን ሰጠው። ያልታመነ የሳኦልን በትረ መንግስት በሳሙኤል እጅ ተቀብቶ ተቀብሏል። በተሰጠው ስልጣን በታማኝነት ህዝበ እስራኤልን መርቷል። ታማኝነቱም እግዚአብሔር ለሙሴ እንደመሰከርለት ለእርሱ መስክሮለታል። እግዚአብሔር እንደ ልቡ የሆነ ሰው መርጧልና የዘይቱን ቀንድ ሞልተህ በልጆቹ መካከል እኔ ንጉሥ አዘጋጅቻለሁና ወደ እሴ ወደ ቤተልሔም እልክሃለሁ እንደተባለው፣ ሁለተኛ ሳሙኤል ምዕራፍ 13 ቁጥር 13፣ መዝሙረ ዳዊት 88 ቁጥር 20 ባሪያዬ ዳዊትን አገኘሁት የተቀደሰ ዘይትም ቀባሁት። ይህን አባ ጊዮርጊስ ዘጋስጫ ሰዓታት በተባለው ድርሰቱ አገልጋይ ዳዊትን እንደ ልቤ የታመነ ሰውን ሆኖ አገኘሁት ሲል ተርጉሞታል። የተገኘው በታማኝነት ነበር። ከነገሰ በኋላም ታማኝ ነበር። አሁን በዚህ ዓለም የምንኖርኛ ግን በደህነት ታማኝ ሆንና ሀብት፣ ሹመት፣ ስልጣን ሲመጣ ታማኝነትን እናጣለን። እንዲያውም ታማኝነትን እንቀዋለን። መስረቅ ጀግንነት፣ መዋሸት ስልጣኔ ይመስለናል። ዳዊት ሳይሾም በጎቹን በመጠበቅ ታማኝ ነበር። በጎቹን የሚነጥቅ ተኩላ አንበሳ ቢመጣ በኋላው ተከትሎ ነብሩን በጥጫ አንበሳውን በርግጫ ብሎ በጎቹን ያስጥለው ነበር። እኔ ባሪያ የአባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር፣ ካፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን አንቄ እመታውና እገድለው ነበር። ይህም ፍልስጤማዊ ከእነዚያ እንዳንዱ ይሆናል። እንግዲህ እገድለው ዘንድ ከእስራኤል ተግዳሮት አስወግድ ዘንድ ዛሬ አልሄድምን? የሕያው አምላክ ጭፍሮችን ይገዳደር ዘንድ ይህ ቆላፍ ምንድን ነው? ካንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል አለ። አንደኛ ሳሙኤል ምዕራፍ 17 ከቁጥር 34። ዛሬ ሲሆን በእስራኤል ዘነፍስ በምእመናን ላይ የሚገዳደር ብዙ ፍልስጤማውያን ተሰልፈዋል። እነዚህን ድል የሚነሳ በጎቹን ምዕመናንን ከተኩላ ካንበሳ እና ከድብ አፍ የሚታደግ ታማኝ አገልጋይ ማን ነው? ከምዕመናን ተግዳሮት የሚያርቅ ፈጣሬ ከመከራ ይደነኛል ብሎ የሚታመን ይህ አማናዊ ብዛት የማያስፈራው ማን ነው? ከትንሽነቱ እስከ ታላቅነቱ የታመነ አገልጋይ ማን ነው? ለተሾመበት ኃላፊነት ታማኝ ማን ነው? አሁንም ዓለማችን ከስጋውያን ባለስልጣናትም ሆነ ከመንፈሳውያን መሪዎች የምትሻው ታማኝ ሰው ነው። በሙስና ያልተዘፈቀ ጉቦ፣ አይኑን ያላጨለመበት ለመንጋው አርያና ምሳሌ የሚሆን ሰው ታማኝ አገልጋይ ነው። በመሐላ የተቀበለውን የአገልግሎት ኃላፊነት የማይዘነጋ ታማኝ መሆን አለበት። መንጋው በክህደት ሲጠፋ ዝም ብሎ የሚያይ ጳጳስ፣ ቄስ፣ ዲያቆን፣ መምህር፣ ሰባኪ አገልጋይ አይደለም። ታማሚው እየተሰቃየ የሚዝናና ቆይ ሻይ ልጠጣ የሚል ሐኪም ታማኝ አይደለም። ፍርድ የሚያጎድል ድሆችን የሚበድል ለደሃ አደጎች የማይፈርድ ዳኛ ታማኝ አገልጋይ አይደለም። ቅቤ በሙዝና በድንች ቀላቅሎ በርበሬ በገል ጨምሮ ሌሎችን አጭበርብሮ የሚኖር የሚሸጥ ነጋዴ ታማኝ አገልጋይ አይደለም። እየነገደ ያለው በሰው ሕይወት መሆኑን መዘንጋት የለበትም። እንደየአቅሙ በተሰጠው የአገልግሎት ዘርፍ ታማኝ መሆን አለበት። በጥቂቱ ታምኖ በብዙ ተሾመ። ታማኝ አገልጋይ ቅዱስ ዮሴፍ። ዮሴፍ ለወንድሞቹ ምግባቸውን ተሸክሞ የእርሱ ስንቅ ቢያልቅ የወንድሞቹን ስንቅ ሳይበላ በትንሽ የታመነ ሰው ነበር። ወንድሞቹ ሸጠውት በቤተ ጲጥፋራ በሚያገለግልበት ጊዜም ታማኝ ነበር። ታማኝነቱ በጲጥፋራ ፋራ ቤት ጌታ አድርጎታል። ዮሴፍ ተሸጠ አገልጋይም ሆነ፣ እግሮቹ በእግር ብረት ስለሰሉ ሰውነቱም ከብረት አመለጠች። ቃሉ ሳይደርስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታውም፣ የሕዝብ አለቃ አድርጎ ሾመው፣ የቤቱም ጌታ አደረገው፣ በገንዘቡ ሁሉ ላይ ገዢ አደረገው፣ አለቆቹን እንደርሱ ይገስጽ ዘንድ፣ ሽማግሌዎቹን እንደርሱ ጥበበኞች ያደርጋቸው ዘንድ። መዝሙረ ዳዊት 104 ቁጥር 17። በዚህ ሁኔታ የነበረው ዮሴፍ የጌታው ሚስት ሲወጣና ሲገባ አይኑን ጣለችበት። በዝሙት ዓይን ተመለከተችው። የጌታው ሚስት በዮሴፍ ላይ ዓይኗን ጣለችበት። ከኔም ጋራ ተኛ አለችው። እርሱም እምቢ አለ። ለጌታው ሚስቱ እንዲህ አላት። እነሆ ጌታዬ በቤቱ ያለውን ሁሉ ለእኔ በእጅ አስረክቦኛል። በቤቱ ያለውን ምንም የሚያውቀው የለም። በዚህ ቤት ከኔ የሚበልጥ ሰው የለም። ሚስት ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህን ታላቅ ክፉ ነገር አደርጋለሁ? እንዴትስ በእግዚአብሔር ፊት ኃጢአትን ሰራለሁ። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 በዮሴፍ ታማኝነት የጌታው ቤት ተባርኳል፣ ሀብቱ በዝቷል። በታማኝነቱ በቤቱ ያለውን ሁሉ ተረክቦ ነበር። የቀረበለት ፈተና ግን ከባድ ነበር። ይህን በታማኝነቱ ማለፍ ችሏል። ዛሬ በእያንዳንዱ ጓዳ ልጅ በፈላ ውሃ የሚቀቅሉ ሰዎች አሉ። ስርቆት የሚፈጽሙ በርካታ ናቸው። በጥቃቅን ዕቃዎች እንኳን የሚታመን ጠፍቷል። ዮሴፍ ግን በታማኝ አገልጋይነቱ በመጣበት መከራ ቢታሰር እንኳ ያለ ሹመት አላደረም። የእስረኞች አለቃ ነበር። ከእስር ቤት ሲወጣም ግብፅን በሙሉ መርቷታል። በግብፃውያን በሙሉ ተሹሟል። በጥቂቱ ታምኗልና በጥቂቱ የታመነ በብዙ ይሾማል እንዲል የማቴዎስ ወንጌል ምዕራፍ 25 ከቁጥር 24 ሶስቱ ታማኝ አገልጋዮች ሕይወት ሁሉም የሰው ልጅ ታማኝ አገልጋይነት የሚያሰጠውን ክብርና ጸጋ ተመልክቶ በታማኝነት ማገልገል ይገባዋል። ታማኝ መሆን መጀመሪያ የሚጠቅመው ለራስ ነው። ከዚያም ለሀገር፣ ለወገን፣ ለቤተ ክርስቲያን፣ ላመኑት፣ ላላመኑት ሁሉ ይጠቅማል። በመጨረሻም የጽድቅ አክሊልን ያቀዳጃል፣ መንግሥተ ሰማያትን ያወርሳል፣ በሰውም በእግዚአብሔርም ፊት ያስከብራል። ጻድቃን ሰማዕታትና ቅዱሳን በታማኝ አገልግሎታቸው ፈጣሪያቸውን ደስ አሰኝተው ከብረዋል። በኃላፊው ገንዘብ ያልታመኑት ይሁዳ፣ ሐናንያ፣ ሰጲራ የደረሰባቸውን ጉዳት አይተናል። በአካን ወልደ ከርሚንም ተመሳሳይ ቅጣት ደርሶበታል። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እንዲሁም ምዕራፍ 1 ከቁጥር 25 ለዚህ ነበር ቅዱስ ዳዊት አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና ያለው መዝሙረ ዳዊት ምዕራፍ 11 ከቁጥር 1። ስለዚህ ሁሉም ባለበት የአገልግሎት መስክ ታማኝ ሆኖ አንተ በጎ ታማኝ አገልጋይ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ የሚለውን የጌታውን የምስጋና ቃል መስማት ይገባዋል። መልካም አገልግሎት አገልግለን መንግስቱን እንድንወርስና ገብርሔር እንድንባል አምላካችን ልዑል እግዚአብሔር በቸርነቱ ይርዳን። አሜን። ውድ የሆኒ ቲዩብ መንፈሳዊ ቻናል ተከታታዮቻችን የዛሬው ስለ ገብር ኄር ያቀረብንላችሁ መርሃ ግብር ከብዙ በጥቂቱ ይህንን ይመስላል። በቀጣይ ደግሞ የቀጣዩን ሳምንት መርሃ ግብር ይዘንላችሁን ይመጣለን እስከዚያው ቪዲዮውን ላይክ፣ እንዲሁም ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ እንድትደግፉን በትጥና እንጠይቃለን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን